ሳን ምንድን ነው ያለው? ምንድን ነው የምትሉት እናንተ ሰዎች? ሳሎን ውስጥ ነው ጥለነው የመጣ ነው። ምኑን ነው ሳሎን ጥላቸው የመጣችሁ እናንተ ሰዎች? ቀለጠ። እነዚህ ሰዎች የምንመቅቷቸው አይደል? ምንድን ነው የምትሉት? ቆይ ሳሎን ምንድን ነው ያለው? የምን መቀባጠር ነው? የቅርብ ቦት ጋሽ ለልጆቹም ቢሆን ይኑሩላቸው

ምሰው ጀሯት እምታጠና አርፋ ትምህርት ብታጠና እንደሞቀጫ አስረኛ ላይ ተንከላለከ። እስኪ ዝም በሉ እናንተ ደግሞ ራስህም ታታትሉ። እስኪ ዝም በሉ ፊልሙን እንከታተልበት። ጭራሽ ፊልም ብቻ እንዴት አድርጌ እንደምጽፎት አያለሽ። እኛ እዚህ ጭንቅ መጣችን። መች ስክሪፕት እየጻፍሽ ነው? ለእሷ ሆረር አድርጌ ነው። ሮማንስ ኮሜዲያችሁን በደንብ

እኔ የምለው ለምን እንዲህ አናደርግም? በሌላ ወጪ ለምን በውሃእና ባህርነ እምድኮ ውሃ የፈራ ሲሉ ሰምቻለሁ። የስ ጥሩ ሀሳብ ነበረ፣ ግን ዋናው ጥያቄ የውሃ ጎማውን ማነው ሄዶ የሚያመጣው? ምን አሁን ደፍታ ጨርሰው ስ ውይ፣ እራሳቸው ውሃዋ ሄዳለች። የተደፋው ያደረ ውሃ ነው

ለእንደዚህ አይነት ክፉ ቀን እንኳን እንዳይሆነን ትሄዳለች። አይዋ እናንተ ሰዎች ምን ሆናችሁ ነው የራሳችሁን ርዕስ የያዛችሁት? ሰውየውን ነገር አድርገን እናስወጣው እንጂ፣ እንግዳ መሰላችሁ እንዴ አነሰም፣ ማደግም አንድ ሀሳብ ብልጭ አለልህ። በዚህ ደርግም ወይ አንተ ልጅ ግመቼውን ብታድገው። አሁን እዚህ የተቃጠለ ቤት አለ። ይልቅ ወይ አማኑ ወይ ፖሊስ ጣቢያ ብንደውል

ካልጠፋ ቀናውን በዚህ ጭንቅ ሰዓት አርምኛል።

ሰውዬ በቀላሉ ይሄዳል ብላችሁ ነው? እርግጠኛ ነኝ፣ ሄዱ አሁንም አንድ ፊቱን ቤቱ አድርጎት። አንተ ሰውዬ ምን አለበት አንዳንድ ቀን እንኳን ወንድ ወንድ ምት እ የዛሬን አብረን ሴት ሴት እንሽ። ይህ ወሬ ምላስ ብቻ ልንገራችሁ፣ ዛሬ እኔ በቃ የመጨረሻ ነው። ይሄ የሞላ ኃይሌ ልጅ መሆኔን አሳያችኋለሁ። በ ተነስቶበታል ማለት ነው አንድ ነገር ማድረግ የማይቀረው

ወይ እጥላለሁ ወይ እወድቃለሁ። ነገር የሆነ ነገሩን አድርገው ያሳዩን እንጂ ልተኛ ርተኛ የሆነ ነገር ማድረግ ያይከርማል ልቆጥር ነው።

ነገር አደርጋለሁ አላልኳችሁም? በተሄና አጋጣሚ ተጠቅመን ማምለጥ ነው ያለው። ለማባቢ ምን ማለት ነው? በሩ ላይ ቢጠብቀን እውነት? አይ፣ ግን ኮቴው እየራቀ የሚሄድ አይነት ድምፅ አለው። ቆይ እስኪ፣ ለማንኛውም ቆይ

አሁን እስከ ሶስት ቆጥራለሁ። ከዛ በኋላ ሁላችንም ሮጠን ወጥተን ማምለጥ። ለምን ነው የምንሄደው? ማሚ ደሞ እንደው በዚህ ሰዓት ስለቤቱ ታስቢያለሽ እንዴ? እውነቷን ነው። አንቺ ስለቤት ታስቢያለሽ አሁን የሆነ የተሰበረ የጠፋ ነገርም

ይቆረጥ ይጎመድ። ብርክ ነው እንዴ ይህ? እንደው ተይጭ። ወልፍ ይታደለም፣ ተኝታ ትቀራለ። ቆጠር ነው፣ እስከ ሶስት ቆጠርና ሮጠን ማምለጥ ነው። ቆጠር ነው። አንድ ሁለት። ባባ በደንብ ለመዘጋጀት እንዲመችል አንስም ማደገም እስከ አስር ብትቆጥር ጥሩ ነው።

ስስት ነው። እስቲ መቶ

እርግጠኛ ነኝ አንተን ነው የሰላዮቹ አለቃ አረ ዘሩ ይሙት አንተ በኔያት ማላሁን እሺ በቃ ራሴ ልሙት እኔ ኢንጂነር እንጂ ጠበቃ አይደለሁ ጆሮ ይቀላቅላል እንዴ ማን ጠበቃ አለ ወይኔ የዛሬው ሴጉድ ነው ይህንን የሰላዮቹ አለቃ በስሙ ላይ የለ አሁን ጉድ መጣ ማን ነው ሰምሽ

ሰውን ሰውን ለምን ኖርማል ታረጋለት? ለምን አረማፌ ቤት ስሟ ነው። አልጠራህም። እኔን ማንም አልጠራኝ። በለፈለፉ በአፍ ጠፉ። አስረኛ ክፍል እዛው ኖር።

ድመስላለ ድ ረ ራስ መላኪ ስል አ እን አል አሁን ሁላችሁም ስፖርት ይሰራላችሁ ይህንን የሰላዮች አለቃ በእንቅስቃሴው ለየዋለሁ አይገርማችሁም ይሄ ሰውዬ ስፖርት አስተማሪ ነበር

ተኝ፣ እባክሽ እኔ ምን እንደ መከረኛ አላውቅም። በደህና ጊዜ ቻርጀር ላይ ሰክቸው ነው የመጣሁት። ሰላዩን አገኘሁ። አሁን ሁላችሁም ትዘፍናላችሁ።

ማንኛውም መጽሐፍ ላይ መመዝገብ አለ። ልጅና ከመኝታ ቤት ቻርጀር ላይ ሞባይል ያለልሽ አምጪልኝ። ስሚ፣ የኔም የቀየርኩት

እናንተ ላይ ዳይቨርት አደረጋባችሁ እኔ ግን ይሄ ሰውዬ ምኑም ያምሮ በሽተኛ አልመስላለኝ። እና እና ሆዱላ ሞት ነው እዚህ ውስጥ እግሬ እስኪታይ ድረስ እንደባለን ድረስ እየራራጠ አፈር ቀድሜ ያስጋጠኝ። በቃ ባሻ፣ ምንም ችግር የለም ሻወር ይውሰዱና ገብተው ተጣጥበው ልብስ ይቀይራሉ። ይህን እንዳው አባ ሞባይል የለም ቻርጀሩ ብቻ ነው ያለው ቢሮ ያልተም የለም እንዴ! እንዴ ይ ያለው